የትኛው ሰው ነው ያድነዋል ተብሎ የተሰጠውን መድኃኒት ሰለቸኝ ብሎ የሚጥለው የለም ባል ሚስትን ሚስት ባልም ጭምር ታግሰው ከነአመሉ ከማይመቸው ጸባዩ ለያስኖር ከሚችለው ማንነቱ ጋር ታግሰው የሚኖሩት ያ ህይወትን የሚሰጥ መስቀል ህይወት ስለጀመሩ አንድ ቀን ትላንትና የነበረውን ታሪክ በሙሉ ለውጦ አዲስ ታሪክ ያስጀምራል ባትበሉ ይሻላችሁ ነበር? ልትበሉ ከመጣችሁ እዳ አለባችሁ በስመ አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ ሙሽራው፣ ሙሽሪት፣ ሚዜዎች፣ እንዲሁም ቤተሰቦች ከሩቅም ከቅርብም የተገኛችሁ ሁላችሁ እንደምን አላችሁ? እንደምን አላችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን ለዚህም ሰዓትና ለዚህ ቀን ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እስኪ እግዚአብሔር በሉ፣ በሉ ሁላችሁም እግዚአብሔር በሉ እንጂ ታላቅ ነገር አደረገልን ደስም አለን። እስኪ ድገሙት እግዚአብሔር፣ ታላቅ ነገር አደረገልን ደስም አለን። እስኪ ሶስተኛ ድገሙት እግዚአብሔር። እሺ እሺ እ ምን አለን የልብ አምላክ የቅዱስ ዳዊት መዝሙር መዝሙር 125 በቅንፍ 126 ቁጥር ሶስት ላይ ያለ ኃይለ ቃል ነው። እግዚአብሔር ታላቅ ነገር አደረገልን ደስ ማለን ይላል ቅዱስ ዳዊት የጻፈው መዝሙር እንግዲህ፣ መጽሐፉ በብሉይ ኪዳን ይገኝ እንጂ አብዛኞቹ ሀሳቦቹና በምስጢር ወደ ሐዲስ ኪዳን የሚመሩ ትንቢቶች ናቸው። ቅዱስ ዳዊት እግዚአብሔር ታላቅ ነገር አደረገልን ደስም ማለን ያለውን ሊቃውንተ ቤተክርስቲያን ስለ ሶስት ነገር ነው ይላሉ። ስለ ስንት ነገር? ስለዚህ አጭር ስለሆነች አብራችን ትላላችሁ። አንደኛ ስለተወለደልን በሉ። እግዚአብሔር ስለተወለደ ለእኛ ታላቅ ነገር አድርጎልናል። የአምላካችን የሉል እግዚአብሔር ልደቱ እንደምታውቁት እንደ ፍጥረት ስርዓት ሰዎች እንደሚወለዱበት እንደሚያድጉበት አይደለም። አምላካችን ያለ አባት ከናቱ በፍጹም ድንግልና ተጸንሶ በፍጹም ድንግልና የተወለደ ነው። ይሄ ልደቱ ለእኛ ታላቅ ነገር ተደርጎልናል። ጌታችን ባይወለድ ኖሮ ጥምቀት ብለን የምናከብረው ስቅለት ብለን የምናከብረው ትላንትና እንዲሁም ከባለፈው ሳምንት ጀምሮ ስናከብረው የነበረውም ትንሣኤ የሚባል ነገር የለም። ለሁሉም ነገር ልደት መጀመሪያ ነውና እግዚአብሔር መጀመሪያ ታላቅ ያደረገልን ነገር መወለዱ ነው። ሁለተኛው እግዚአብሔር ያረገልን ታላቅ ነገር መሰቀሉ ነው። እስኪ መሰቀሉ በሉ። መሰቀሉ ነው። እግዚአብሔር ባይወለድ ኖሮ አይሰቀልም እንደምንለው ሁሉ ባይሰቀል ኖሮ ደግሞ እኛ በደሙ ፈሳሽነት ነፃ ባልወጣን ነበረ። እኛ ያንን ሕማምና ያንን ጭንቅ ባይሳተፍ ኖሮ እሁድ ትንሣኤ ብለን የምናከብረው በዓል አይኖረንም ነበር። የጌታችን ሕማሙ፣ የጌታችን ግርፋቱ፣ ስቅላቱ ለሰው ልጆች የተደረገ ቤዛነት ስለሆነ ማለት ነው። ሁለተኛ እግዚአብሔር ያደረገልን ታላቅ ነገር መሰቀሉ ነው። ሶስተኛው ደግሞ እግዚአብሔር ታላቅ ነገር ያደረገልን ከሙታን መነሳቱ ነው። እስኪ ከሙታን መነሳቱ በሉ አይዟችሁ በሉ። እስኪ ከሙታን መነሳቱ ነው። ቅዱስ ጳውሎስ የአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ ሲናገር እንዲህ ይላል፣ ክርስቶስ ከሙታን መካከል ባይነሳ ኖሮ ስብከታችን ከንቱ ሆኖ ይቀር ነበራል። ክርስቶስ መሞቱ ያስደንቀናል። ባይነሳ ኖሮ ግን መሞቱ ለምንም ዋጋ አይሆንም ነበር። መነሳቱ ነው ትልቁ ቁም ነገር የነበረው። ስለዚህ በክርስቶስ መነሳት ውስጥ ደግሞ እኛ ሞተን ፈርሰን በስብሰን እንደማንቀር ትንሳኤ እንዳለን እግዚአብሔር አምላክ ተናገረ እኒህ እግዚአብሔር ለሰው ልጆች ያደረጋቸው ትላልቅ ሶስት ነገሮች በጋብቻ ውስጥ የሚያሉ ትላልቅ ነገሮች ናቸው እስኪ መወለድ በሉ እግዚአብሔር ለሰው ልጆች ያደረገው የመጀመሪያው ትልቅ ነገር መወለድ ነው ብያቸዋል የአምላካችን መወለድ ለጋብቻ ቢሆን ጋብቻ የተጠነሰሰበት ጋብቻው የተጀመረበት ለማለት ነው የክርስቶስ መወለዱ ለእኛ ጥቅም ነው እንደሚባለው ሁሉ ክርስቲያኖች ሲጋቡ፣ በነገራችን ላይ ጥቅሙ ለነሱ ብቻ አይደለም። እርግጥ ነው ለነሱ ጥቅሙ ከዝሙት ለመራቅ ዘር ለመተካት ወደ እግዚአብሔር መንግስት የሚያደርጉትን ጉዞ ለብቻቸው ሳይሆን እየተጋገዙ እንዲሄዱ ለማድረግ ነው። ይሄ ሰርግ ግን ለእኛም ጥቅም አለው። ለማን አልኳችሁ በሉ እንጂ። ቢያንስ እርባችሁ የነበራችሁ ሰዎች በዚህ ሰርግ ምክንያት አሁን ምሳችሁን ምን ታደርጋላችሁ? ስለዚህ ወደዳችሁም ጠላችሁም የራበው ሆዳችሁ በዚህ ሰርግ ምክንያት ምን ተደርጓል? ተጠቅሟል ቁም ነገሩ ግን ይሄ ሰርግ ለኛ ይጠቅመናል የምንለው በዚህ ሰርግ ዛሬ የተገኘን ሰዎች የታደምነው ለነሱ ብቻ አይደለም የሚገርማችሁ አባታችን አዳምና እናታችን ሔዋን የመጀመሪያ ጊዜ ላይ ከገነት ሲባረሩ እንደ ተባረሩት እግዚአብሔር አምላክ ለምን ምህረት አሳያቸው ለምን ከዚህ ቀን በኋላ ተወልጄ አድናችኋለሁ ብሎ ቃል ገባላቸው ሲል ሊቃውንቱ እንዲህ ብሎ ይመልሳሉ በአዳም ጎን ውስጥ እመቤታችን ስላየ ነው ይላሉ በማን ጎን ውስጥ ዛሬ እኛ የተገኘንበት ዛሬ የተጀመረው የተወለደው ሰርግ ይሄ ሁሉ ሰው በጣም ደስ የሚሰኝበት ነው ብለን የምንናገረው ዛሬ የተገኛችሁት የዛሬ ሰርግ ላይ ብቻ አይደለም። ከእሷ ና ከሱ አብራክ የሚወለደው የማታውቁት የተቀደሰው ሰውስ ቢኖር ዛሬ ምስክሮ ናችሁ፣ ተገኝታችኋል። ደስታው ለእናንተም ጭምር ነው ማለት ነው። ሁለተኛው ሰርግ ምንም እንኳን ቢወለድና ቢያድግ ህማም ደግሞ አይቀርለትም፣ መስቀል ማለት ነው። እስኪ መስቀል በሉ ቅዱስ ዮሐንስ አፈወርቅ ሰርግን በአንድ አማርኛ ሲጠቀልለው እንዲህ ብሎ ይናገራል ህይወትን የሚሰጥ መስቀል ነው ይላል ምን የሚሰጥ ህይወትን የሚሰጥ መስቀል ነው ማንኛውም ሰው በጋብቻ ውስጥ የመጀመሪያዎቹ ቀናት ላይ አየው እንጂ በህይወት እየጨመረና ጊዜ እየቆጠረ ሲመጣ የማይቀርለት ነገር ቢኖር መከራ ነው ክርስቶስ የተቀበለው መከራ ለዓለም ሁሉ ነው ብለ እንደተናገረ ነው ሁሉ ባለትዳሮች በህይወታቸው ውስጥ የሚመጣባቸውን ፈተናና ችግር የሚሸከሙትም ለሌላው ለማብራት የትኛው ሰው ነው ያድነዋል ተብሎ የተሰጠውን መድኃኒት ሰለቸኝ ብሎ የሚጥለው የለም። ባል ሚስትን፣ ሚስት ባልም ጭምር ታግሰው ከነአመሉ፣ ከማይመቸው ፀባዩ ለያስኖር ከሚችለው ማንነቱ ጋር ታግሰው የሚኖሩት ያ ህይወትን የሚሰጥ መስቀል ህይወት ስለጀመሩ ሶስተኛው ደግሞ ትንሣኤ ነው። እስኪ ትንሣኤ በሉ በሉ እንጂ ትንሣኤ ነው። ጋብቻ ትንሣኤ አለው። መታመም ብቻ አይደለም ጋብቻ። መሰቃየት ብቻ አይደለም ጋብቻ። ዋጋ መክፈል ብቻ አይደለም። ይሄ ሁሉ ነገር ደሞ በላይ በሰማያት እግዚአብሔር አምላክ ዋጋ ይሰጣቸዋል። እቺን ትንሣኤ ከማክበራችን በፊት ግን አስተውላችሁ ከሆነ እስከ ትንሣኤው ድረስ የምንቆይባቸው እለታት አሉ። እያንዳንዱ ቀን ራሱን የቻለ ምስጢር ቢኖረውም ይሄንን ምስጢር ቅዱስ ቄርሎስ ለጋብቻም ጭምር የሚተረጎም ነው ይሏል። አብራችሁን በሉ እስኪ ማዕዶት በሉ አይዟችሁ አይራባችሁ፣ ምግቡ እየተስተካከለ ነው። እስኪ ማዕዶት በሉ። የእሁድ ትንሣኤን አክብረን መጀመሪያ የምናገኘው ሰኞ ማዕዶት ነው። መሻገር ማለት ነው። ብዙ ተሻግረው የደረሱትና ብዙ አልፈውት የመጡበት ጎዳና ባለትዳሮቹ እንዳለ በማዕዶት ታውቃላችሁ ይላል። እየሰማችሁ ነው፣ እየሰማችሁ ነው። ማክሰኞስ ምንድን ነው? እሺ ከኋላ ልጀምርላችሁ እንዲመቻችሁ። ቅዳሜ ቅዱሳት አንስት ነበረ። አርብ ቤተ ክርስቲያን ነበረ። ሐሙስ አዳም ነበረ። ረቡ አላዛር ነበረ። ማክሰኞ ማን ይሆናል ማለት ነው? እስኪ ቶማስ በሉ ቶማስ፣ ቶማስ የክርስቶስን ትንሣኤ ካላየው አላምንም ያለ ነው። ዛሬ እነዚህ ልጆች መጋባት ካላየው አላምንም ብሎ የመጣ ሰው ሊኖር ይችላል። ምክንያቱም ከፍቅሩ አንጻር ነው። እየሰማችሁ ሶስተኛው ቀን አላዛር ነው። እስኪ አላዛር በሉ አላዛር ክርስቶስ ከሞተ በኋላ ሄዶ እያለቀሰ ያስነሳው ነው። ዛሬ በልጆቻቸው ከልጅነት ጎራ ተነስተው የራሳቸውን ጎጆ በመቀለሳቸው ምክንያት ያለቀሳችሁ የላችሁ? ያለቀሳችሁት ለቅሶ ግን በሀዘን ሳይሆን በምንድን ነው? በደስታ ነው። አራተኛው ቀን አዳም ነው። እስኪ አዳም በሉ አዳም። በነገራችን ላይ በጾታው የወንድ ስም አይደለም። እሺ፣ ለወንድም ለሴትም የሚሰራ ስም ነው። አዳም ማለት መልካም ማለት ነው። ወንድ ብቻ አይደለም፣ መልካም ሴትም ጭምር ምንድን ናት? መልካም ናት። ስለዚህ ዛሬስ መልካም ነገር ጊዜ አሳዩቷቸዋል፣ አላሳያችሁ? ጥሩ። አምስተኛዋ ቀን ቤተ ክርስቲያን ናት። እስኪ ቤተ ክርስቲያን በሉ። ከትልቁ ቤተ ክርስቲያን ትንሿ ቤተ ክርስቲያን የምትባለው ደግሞ ይሄ ጋ ብቻ ነው፣ ለትልቁ ቤተ ክርስቲያን የሚያስፈልገውን ግብአት በሙሉ የሚያሟለው። ስድስተኛዋ ቀን ቅዱሳት አንስት ነው። እስኪ ቅዱሳት አንስት በሉ። እኒህ ሴቶች ደግሞ የክርስቶስን ትንሣኤውን ለማየት እየተሽቀዳደሙ ጌታቸው ከመነሳቱ አስቀድሞ በሌሊት እየሄዱ ሽቱ ለመቀባት የሚሮጡ ናቸው። ልክ እዚህ ውስጥ ተሰብስበው የነሱ ደስታ ደስታቸው ሆኖላቸው ስጦታ እንደሚያመጡት ሰዎች የመጨረሻው ቀን ዳግም ትንሣኤ ነው። እስኪ ዳግም ትንሣኤ ይበሉ። ይሄ ደግሞ ክርስቶስ መልሶ ላያንቀላፋ ያላመኑትንም ጭምር ለማሳመን መልሶ የታየበት ነው። ስለዚህ እግዚአብሔር አምላክ እውነትም ታላቅ ነገር አርጓል፣ አላረግም? እናንተስ ምን ብሏቸዋል? ደስ ብሎናል። ስለዚህ ይህን ታላቅ ነገር አንደኛ እንደ ቀላል ነገር አንመልከተው። አለመታደል ሆኖ ብዙ ሰርግ ቤት እንደምታውቁት ብዙ ሰው ሕዝብ ይሰበሰባል። ብዙ ሰው ይመጣል ልክ እንደ ለቅሶ ቤት። ግን ቃል እግዚአብሔር ሲማር ብዙ ሰው አይሰምም። እና ስለ ሰርግ ያለን አረዳድና ምልከታ በደስታ ቀን ላይ ብቻ የምንገኝበት ነው እንጂ ክፉ የሆኑ ቀናቶች ወደፊት ሲመጡ ግን የምንታጣበት መሆን የለበትም። ዛሬ የተገኛችሁበት ሰርግ እንድትበሉ እንድትጠጡ ደስ ብሏችሁ እንድትሄዱ አይደለም እነሲህ ባለትዳሮች የጀመሩትን ህይወት ነገ ገፍተው እስከ መንግስተ ሰማያት እንዲደርሱ በጸሎትም እንድታጉዙ ነው። ባትበሉ ይሻላችሁ ነበር። ልትበሉ ከመጣችሁ እዳ አለባችሁ። እዳችሁም ደግሞ እነዚህ ልጆች እስከ መጨረሻው ህይወታቸው ድረስ በጸሎታችሁ ስትቆሙ ሁሌም እንታደርጋላችሁ። እስኪ እናስባለን በሉ። እስኪ እናስባለን በሉ። በነገራችን ላይ እኔ ያልኳችሁ ነገር አይደለም፣ ቃሉም የሚያዛችሁ ነው። እስኪ እናስባለን በሉ። ግዴታችን የሁላችን ምክንያቱም ይሄ ትዳር አስደስቶናል፣ ይሄ ትዳር ሰብስቦናል፣ ይሄ ትዳር ደግሞ እስከ መጨረሻው በፍሬ በዘር ተባርኮ እናያዋለን ካልን የነሱን እያጋጠማቸው ወይም ሊያጋጥማቸው የሚችለውን ነገር በሙሉ መፍትሄ መስጠት ከእግዚአብሔር በታች እኛ ኃላፊነት ነው። ታላቅ ነገር አድርጎ ለዚህ ቀን የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በጣም የሚገርመው ነገር አንድ ቀን የማይቀይረው ምንም ነገር የለም። እየሰማችሁ ነው። ከሳምንት ከወራት ትናንትና ምናምን ፋሲካን ፋሲካ እያለ ነበር እንጠራት የነበረው ወይዘሪት እያል ሳያት በጣም ነው የገረመኝ። ከዚህ በኋላ የምትላት ወይዘሮ ነው። እና አንድ ቀን በጣም ነው የሚገርመው። ብዙ ነገሮችን ይለውጣል። አንድ ቀን ብቻውን የነበረ ሰው አካሉን አግኝቶ ሕይወት ይጀምራል። አንድ ቀን ትላንትና የነበረውን ታሪክ በሙሉ ለውጦ አዲስ ታሪክ ያስጀምራል። ስለዚህ እግዚአብሔር አምላክ በዚህ ሁሉ ጉዟቸው እውነት የሚችሉበትን የሚበረቱበትን የሚጸኑበትን እንደ ጀመሩት ደግሞ ፍጻሜያቸው አምሮ በዘርም ተባርከውም ጭምር ለማየት አምላካችን ልዑል እግዚአብሔር ሁላችን ይፍቀድልን። ያስተማረን የመከረን አምላካችንም ስሙ የተመሰገነ ይሁን። ታላቅ ነገርን ያሳየን እግዚአብሔር ክፉንም እንዳያሳየን ፈቃዱ ይሁንልን።